ከዓቅል ጋር በማይገጥም መልኩ የመጣ ከሆነ ነብዩ አላሉትም ብለን ነው። ምን መልሰው ከጭንቅላታችን ጋር ካልገጠመ ሶላታስ ጀምረው ኑሮ ወጣልህ ወይ እንዳለችው ማለት ነው። ትክክለኛ ሰሊም ከሆነ ዓቅል ጋር የማይስማማ ከሆነ ቡኻሪና ሙስሊም ላይ ቢመጣም እንኳን ዕላ ቃዲሐ ስላለበት አንቀበለውም እያለ ነው ማን ኢብኑ ዑሰይሚን። ቡኻሪና ሙስሊም ውስጥ ያለ ቢመጣ አንቀበልም እያሉ ሰዎች በአደባባይ መናገር ጀምረዋል። አሰላሙ አለይኩም ወረህመቱላህ ወበረካቱ፣ እንደምን ከረማችሁ። ይህንን ቪዲዮ በተለያዩ ሶሻል ሚዲያዎች በተደጋጋሚ እንዳያችሁት አልጠራጠርም። የነብዩ ሐዲስ ተብሎ ተወርቶ ዘጋቢው ሲቃ ሆኖ ማእሙን ሆኖ ሰነዱ ሙተሲል ሆኖ የተያዘ ሆኖ እንኳን ይሄ ሐዲስ ወይም የዚህ የዚ ሐዲስ ጥሬ ቃሉ ከአቅል ጋር በማይገጥም መልኩ የመጣ ከሆነ ስለ አላህ የሚናገር ቢሆን ስለ ስሞቹ ስለ ሲፋቶቹ የሚናገር ቢሆን ከዚያ ጋር በማይገጥም መልኩ የመጣ ከሆነ ነቢዩ አላሉትም ብለን ነው ምን መልሰው። ከጭንቅላታችን ጋር ካልገጠመ ሶሂህ ሐዲስ ቢመጣ ቡኻሪ እና ሙስሊም ውስጥ ያለ ቢመጣ አንቀበልም እያሉ ሰዎች በአደባባይ መናገር ጀምረዋል። በጣም የሚገራርሙና በጣም ወሳኝ ወሳኝ የሆኑ ነገራቶችን፣ አንዳንድ ነጥቦችን አንስቼ ወደ እናንተ አደርሳለሁኝ። መጨረሻ ላይ ደግሞ የምነግራችሁ ወሳኝ ነገር ስለሚኖር ይህን ቪዲዮ እስከ መጨረሻው ድረስ ማየት እንዳትረሱ። እኛ እንኳን አይተን ስንጨርስ ለተቀሩ ሙስሊም ወንድሞቻችን ሼር ማድረግ አንርሳ። እዚህ ቻናል ሲሆናቸው ቻናሉ ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ላይክ በማድረግ እንጀምረው። ያለን ሀሳብ አስተያየት ኮሜንት ላይም እናስቀምጣለን የሆነን ነገር አስተጋብተን ስናስተዋውቅ ወይም ስናወራ ስለዚያ ነገር ያጠረን እውቀት ይኖር ይሆን እንዲህ ብለን ራሳችንን ብንጠይቅ ጥሩ ነው ብዬ አስባለሁ በዚህ ጉዳይ ላይ የተለያዩ ሰዎች የተለያዩ አይነት ማስረጃዎችን በማቅረብ አስረድተዋል ብዙ ነገራቶችን ተብለዋል ይህ ንግግር በጣም በተለያዩ ሰዎች ላይ ትልቅ የሆነ ኢሹ ተደርጎ በጣም ሲስተጋባ የነበረው ለምን ይመስላችኋል የመጀመሪያው ነገር የድሮ የቂራት እሴታችንን አጥተን ዘለን ትልቅ ኪታብ ለመቅራት የምንሄድበት ሂደት ስላለ ነው ሁለተኛ ነገር ደግሞ ምንድነው፣ በአጠቃላይ ሰው ከዒልም መራቁን ያሳያል እንጂ ንግግሩ ላይ ያለው ነገር ሙስጠላህ ላይ ያለ ነገር ነው። ሶስተኛ ደግሞ የሀበሻ ሊቃውንቶች የሀበሻ አውለሞች ያስቀመጡት የቂርአት እስቴፕ አለ። አንድ ሰው ይህንን ቂርአት ይህን ኪታብ ከመቅራቱ በፊት ይህንን መቅራት አለበት። ለምን ይህኛውን ከዚህኛው ቢያስቀድመው፣ ለዛኛው መንገድ ይከፍትለታል፣ ያኛው እንዲገባው ያደርጋል የሚለው ለምሳሌ፣ ናሁና ሶርፍ ሳይቀራ አንድ ሰው ሀዲትና ቁርአን ተፍሲርን አይቀራም ዘሉ ማለት ነው። አሁን ላይ ግን ሁሉም ሰው ያንን እያደረገው ነው፣ እንደ ቀላል ነገር። የሀበሻ አውለሞች ትክክል አይደሉም እየተባለ ያልሆነ ነገራቶች ሲነገሩ ነበር። የሀበሻ ዑለማዎች ዘንድ አንድ ሰው ሀዲት ከመቅራቱ በፊት ምን መቅራት አለበት? ሙስጠላሑን መቅራት አለበት። ካልቀራ ሀዲት ላይ ዘሎ አይገባም ነበረ የሚባለው ድሮ ላይ ማለት ነው። አሁን ግን ልክ ቁርአን እንደጨረሰ ብሉግ ይሰጠዋል። ከዛ ሪያዱ ሷሊሂን ይሰጠዋል። ከዛ ሪያዱ ሷሊሂን ከቀራ በኋላ ይሄ ያለ ነገር ነው። ሁላችሁም መስጊድ ላይ ማስተዋል ትችላላችሁ። ብዙ ሰው አሁን ሪያዱ ሷሊሂን ከቀራ በኋላ ምን ይባላል ደግሞ፣ ለምን ቡኻሪ እና ሙስሊም አትቀራም? ከዛ ዘሎ ቡኻሪ እና ሙስሊም ለመቅራት ይጣጣራል ማለት ነው። እንደዛ እየተባለ ነው በእኛ ሀገር ላይ ያለው ያለው የጊራጥ ሴት እንዲጠፋ የተደረገው ለዚያም ነው። ዛሬ ላይ እቺ የሙስጠላ ሀሳብ ስትነሳ ሁሉም ሰው ድንግርግርግር ምናምን። ያ ነገር እስኪ በምን መልኩ ነው አለሞች የሄዱበት ከምን አንፃር ነው ስ እንደዚህ የተባለው የሚለውን ሁለት ቪዲዮዎች ልጋብዛችሁ እፈልጋለሁ። እነዚህም ቪዲዮዎች እስከ መጨረሻ ድረስ አይታች፣ መጨረሻ ላይ ደግሞ የምነግራችሁ ወሳኝ ነገር አለ። መጀመሪያ ላይ የሆነች አጠር ያለች ቪዲዮ አብረን እንመለከታለን። ከዛ ሁለተኛውን ቪዲዮ ደግሞ ወደ እናንተ የማደርስ ይሆናል ማለት ነው። እንመልከት እስኪ ይህን ሰሞን ሶሻል ሚዲያ ላይ አንድ ነገር እየተሰራጨን ያለን እሱ ምንድነው፣ ሐዲስ ከአቅል ጋር ማይስማማ ከሆነ እንዴት ነው የሚደረገው የሚለው ነው። አንዳንድ ሰዎች የራሳቸውን እምነት ለማስፋፋት ሲሉ እንደፈለገው አድርገው እያሰራጩት እንመለከታለን። ነገር ግን ዑለማዎች ምን አሉ የሚለውን ነገር እስኪ እንመልከት። ሙስጠለሑል ሐዲስን የተነተኑ ዑለማዎች በጣም ብዙ ናቸው። ከነሱ መካከል ታዋቂ የሆኑት በሐዲስ ሊቅ የሆኑት አልሐፊዝ ኢብኑ ሐጀር አልዐስቀላኒ

ምንም አይነት ተዊል የማይቀበል ከሆነ ዛሂሩ ከቁርአን ጋር የሚጋጭ ወይም ደግሞ ከሐዲስ ለሙተዋትር ጋር የሚጋጭ ወይም ከኢጅማዓ ጋር የሚጋጭ ወይም ደግሞ ከአቅል ጋር የሚጋጭ መስሎ፣ ነገር ግን ተዊል የሚቀበል ከሆነ ተዊልን የሚቀበል ከሆነ ማለት ተዊል ተደርጎ በትክክለኛ መንገድ ይተረጎማል። ነገር ግን ተዊልን የማይቀበል ከሆነ ሐዲሱ እነዚህ ነገራቶችን የማይስማማ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም እንዳላሉት ከእሳቸው ያልተረጋገጠ እንደሆነ በሳቸው ላይ የተዋሸ እንደሆነ ትክክለኛ ሐዲስ እንዳልሆነ እናውቃለን ብለው አልሐፊዝ ኢብኑ ሐጀር አልዐስቀላኒ በዚህ ኪታባቸው ያስቀምጣሉ። ስለዚህ ትክክለኛ የሆነን ዐቅል የሚጋጭ ሐዲስ ከመጣ ያ ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም አላሉትም ማለት ነው። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም ሸሪዓን ሲያስተምሩ ካስተማሩት ነገር መካከል አንዱም ከአቅል ጋር የሚጋጭ ነገር አይደለምና ትክክለኛ የሆነ አቅል ሸሪዓ ትክክል እንደሆነ ይመሰክራል። በሸሪዓም ትክክለኛ የሆነ አቅልን የሚጋጭ ነገር አይመጣብንምና፣ አብዛኛው ይህንን ነገር ሲናገር የነበረው የብሉቡል መራም ቀሪ ነው። አብዛኛው ማለት ነው። ቅድም እንዳልኳችሁ ዘሎ እንደም ቁራን ከጨረሰ በኋላ ብሉቡል መራም ነው። ሀዲት ቀራ፣ ብሉቡል መራም ቀራ። ልክ ኑር ወጣለ ወይ ሶላት ታስጀምረው ኑር ወጣለ ወይ እንዳለችው ማለት ነው። ብሉቡል መራምን ያዘጋጁት ልሓፊዝ ናቸው። ሐፊዝ ከተባለ ራሱ እብን ሐጀር አል አስቀላኒ ነው የሚፈለጉበት ታላቅ ሐፊዝ ናቸው። እና እሳቸው ናቸው እንደዚህ ብሎ ያስቀመጡት። እስልምና አቅልጋ የማይገጥም ገጥም ሸሪዓ አይደለም። አቅልቃ ቅላቅላት ቅላቅላ ትብላ ምናምን የሚባል ነገር አይደለም። ትክክለኛ አእምሮ ሃይማኖቱን እስልምና ትክክለኛ ነው ብሎ የማይፈርድ ከሆነ የሌላ ሃይማኖቶች ታዲያ በቁርአን አምኖ ነው የሚመጡት። መጀመሪያ ገና ሳይገቡ በፊት በሐዲስ አምነው ነው የሚመጡት አይደለም፣ በአእምሯቸው እስልምና ትክክል እንደሆነ አምነውበት ነው የሚመጡት። ይሄን ማወቅ ያስፈልጋል ማለት ነው። እብኑ ዑሰይሚን ታውቁታላችሁ ብዬ ገምታለሁ። በተለያዩ ቪዲዮዎች ላይ እብኑ ዑሰይሚን ዑሰይሚን ሲባል ሰምታችኋል ብዬ ገምታለሁ። እሱ ደግሞ ስለ ሙስጠለሁል ሐዲስ ምን ይላል የሚለውን ደግሞ ከጭንቅላታችን ጋር ካልገጠመ ሶሒህ ሐዲስ ቢመጣ ቡኻሪና ሙስሊም ውስጥ ያለ ቢመጣ አንቀበልም እያሉ ቢዘቱ ጃሃቢዛዎች እንጂ አያውቁትም። ጃሃቢዛ ማለት በጣም በዝህ በዝህ በመስጠላህ ላይ በጣም ትልቅ ዕውቀት ያላቸው ትልቅ ቦታ ያላቸው ሰዎች እንጂ አያውቁትም። ሚን አህሊ ልዕልሚ ወለኺብራቲ ፊል ሐዲስ ﺍልዚና አዕጣሁም ﷲ ተዓላ ፈህመን ሳቂብ በጣም ትልቅ የሆነ አረዳድን የሰጣቸው ሰዎች እንጂ ሌላው አያውቅም እያለ ነው እንግዲህ እነ አልባኒ መሰሎቹ ከታች ያሉት አሁን የሚጮህ ሰዎች በሙሉ ወጡ አያውቁም ማለት ነው እነሱ እንዲህ ዓይነት ዕውቀት ያላቸው አያት አይደለም ይላል ነው ምን አጅሊ አንኡ አይሰኩም ተስፋላስ ቁርጣችሁ፣ አይደለም እንደዚህ እምለው ሚንለይ ኢጥል ዐለ አልዒለሊ ዒላን ከመመልከት ተስፋላስ ቁርጣችሁ፣ አይደለም ፈለጥላው ዐለ አልዒለሊ ዒላን መመልከት መዓ ተምሪን የስሁሉ ዐለ አልእንሳኒ ከተምሪን ጋር ከሆነ በደም ከመመርመር ጋር ከሆነ ቀላል ነው አለ ላኪን፣ ነገር ግን ተሐታጁ ኢላ ዒልሚን

ሰነዱ ሙተስል ቢሆን ያለምንም መቆራረጥ ነብዩ ዓለይሂ ሰላቱ ወሰላም ጋር ቢደርስ ወራዊ ዓድሉን ራዊ ደግሞ ዘጋቢ ደግሞ ዓድል ሲቃ ሆኖ መእሙን ቢሆን ታም ትክክለኛ ያለው ሙሉ የሆነ ያለው ቢሆንም እንኳን ው የሆነ ላ ከተገኘበት ላነበ አንቀበለውም ማለት ነው። ሰነዱ ሙተስል ቢሆን ቢሆኑ የሆነ ዒላ ከተገኝበት ለምሳሌ አቅል ጋር የሚጋጭ ቢሆን መትኑ ወይም ደግሞ ضروري ማለት በضرورة የሚታወቅ የሆነ ነገር ሆኖ እንዴዚህ አይነት ነገር ካለው ላና ከበሉ ሆይ ያለ ነው። ማን ኢብኑ ዑሰይምን አንቀበለው መሐዲሱ በነብዩ ላይ የተዋሸነ ነው ያለ ነው። ላኑ ልሕቁ ቢሶሂ ለሃዚ ለሃዚ ለዒላ ዒላ ለመኖሩ አንቀበለው ያለ ነው። ምሳሌ እዚህ አካባቢ ላይ እንግዲህ አንድ እንትን ስለሚሉበት እዚህ ምሳሌ ተቀሰልናል። ወልዒለቱል ቃዲሃቱ ለምሳሌ

ሁለቱም ሶሒህ ቢመጣ እና አንቀበልም ብለዋል እያልክ መዝለል የለብህም። እንግዲህ ምን ልላችሁ ፈልጌ ነው፣ የሆነ ሰው ወይ ደሞ ሚንበር ላይ ተቀምጦ፣ ወይ እጁ ላ ሳሰገደ፣ ወይ ደግሞ ኹጥባ ሊያደርግ ከመጣ ያ ሰው እውቀት አለ ብላችሁ ሽራ ታደርጉ ባካችሁን። ከውስጥ ላይ የቀረ ነገር ቢኖርስ ብላችሁ ቼክ አድርጉ። የሆነ ነገር የማያውቀው ነገር ቢኖርስ ብላችሁ ቼክ አድርጉ። አሁን ላይ በተደራጀ መልኩ ከሀበሻ ዑለማዎች ይኸኛውን ቀርቶ ሲጨርሱ ያኛውን ያኛውን ቀርቶ ሲጨርሱ ይሄንን እየተባለ አሁን ከሀዲት በፊት ሙስጠላህ ነሕው ሶርፍ እነዚህ ይቀድማሉ። እነዚህም በደንብ ቀርተው እዚህ የደረሱ ዓለሞችን ከመስጅድ እያስወጡ እንደዚህ አይነት ቅድም ኹጥባው ላይ ሲናገር እንደነበረው ሰው አይነት መድበውበታል በየመስጅዱ። እጅግ በጣም የሚያስጠሉ አጸያፊ አጸያፊ የሆኑ ቅጥፈቶችን ነው የሚቀጥፉት። አለሞች የመጡበትን ነገር ትክክል አይደለም እያሉ ነው በድፍረት የሚናገሩት። ዝም ብሎ ሚንበር ላይ ስለወጣ ያ ሰው አሊም አይደለም። በአሁኑ ሰዓት ላይ አይታችሁ ከሆነ ዱሮ የአንድ መስጂድ ኢማም ሲሆን ከተለያዩ አለሞች ከመሻይኮች ተጠይቆ ከእናንተ ውስጥ ታላቅ የሆነ ደረሳችሁን ላኩልን እናንተ ደርሷል የምትሉትን ደረሳችሁን ላኩል ለመስጅዳችን ተብሎ ነው። ከተለያዩ ሀሪማዎች የሚመጡት ትልልቅ ሼኾች ይሄኛው ደረሳዬ ለዚህ መስጅድ በቂ ነው ብለው ነው ታላላቅ መሸኾች የሚልኩት ከተለያዩ ከገጠር ሀሪማዎች። ከዚያ በኋላ ነው የዛ መስጅድ ኢማም የሚሆኑት ብዙ ጊዜ አይታችሁ ከሆነ። እነዚያን ግን አሁን ሪፎርም እናደርጋለን ብለው ከመስጅድ አስወጥተዋቸው ጥለዋቸው ሌሎች እንደዚህ አይነት ሰዎች መድበዋል። ወሳኙ ነገር ይሄ ነው። መጨረሻ ላይ ነግራችኋለሁ ያልኳቸው ነገር እና አብዛኛው ሰው እንደዚህ አይነት ቅጥፈት የሚቀጥፍ ነው። አሁን ላይ ተቀይሮ የገባ ሁሉ ማለት ነው። ሙሉ ለሙሉ ቼክ ማድረግ ትችላላችሁ። እሱ ወይ ኡሱል ሰላሳ ነው የቀራው፣ ወይ ደግሞ እቺ ምንድን ነው ኢርሻድ ነው የቀራው፣ ወይ ደግሞ ዝ ዐቂደት የምትል ኪታባለች ወይ እሷን ነው የቀራው። እንደዚህ አይነት ነገር ከዛ ተመድቧል። በቃ ከዛ ተቀምጧል። አሰግዳለሁ ብሎ ይመጣል። ብዙ ነገራቶች አሉ በጊዜ ሂደት የምናወጣቸው ማለት ነው። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቀጣይ ደግሞ በሌላ ቪዲዮ የምንመጣ ይሆናል። ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ያስቀምጡ። ይህንን ቪዲዮ ሁላችሁም ተመልክታችሁ እንደጨረሳችሁ በተለያዩ ሶሻል ሚዲያዎች ለወንድም እህቶቻችሁ ማጋራት እንዳትረሱ። ከኮሜንት በተጨማሪ ያላችሁን ሀሳብ አስተያየት በዚህ ስልክ በቴሌግራም አድራሻ ልታናግሩን ትችላላችሁ። ከዚህም በተጨማሪ ደግሞ በዚህ ቪዲዮ ላይ የሆነ ነገር ብልልን የምትሉ ከሆነ ደግሞ ይህንን በያን ሚዲያ የሚለውን የቲክቶክ አድራሻችን እዛ ቪዲዮ ኮሜንት ላይ ሜሽን ማድረግ ትችላላችሁ ያንን ቪዲዮ በዚህ ዘመተን የምናጋራችሁ ይሆናል ማለት ነው። አሰላሙ ዓለይኩም ወረህመቱላሂ ወበረካቱሁ።